በከተማው የተገኘውን ሰላም ለማጽናት የኢትዮጵያ ፌዴራል ፖሊስ ከፍተኛ ድርሻ ማበርከቱን የደብረ ማርቆስ ከተማ አስተዳደር አስታውቋል። በደብረ ማርቆስ ከተማ የተጠናከረ መዋቅር በመፍጠር ዘላቂ ሰላም ለማረጋገጥ ያለ መውይይት በከተማው ከሚገኙ የፌዴራል ፖሊስ አባላት ጋር ተካሂዷል። ዝርዝሩን ከወንደሰኗል እንከታተል። በደብረ ማርቆስ ከተማ አስተዳደር የተጠናከረ መዋቅር በመፍጠር በከተማው ዘላቂ ሰላም ለማረጋገጥ ያለመ መድረክ በከተማው ከሚገኙ የፌዴራል ፖሊስ አባላት ጋር ተካሂዷል። በመድረኩ የደብረ ማርቆስ ከተማ አስተዳደር ምክትል ከንቲባ ስለሺ ተመስገን የኢትዮጵያ ፌዴራል ፖሊስ እንደ ሀገር ችግር ሲያጋጥም ፈጥኖ በመድረስ የህዝቡ ሰላምና ደህንነት እንዲረጋገጥ በርካታ ውጣ ውረድ እያለፈ የመጣ የሀገር ተምሳሌት የሆነ ተቋም ነው ብለዋል። ሀገር ጸንቶ የህግ በላይነት እንዲረጋገጥ ፖሊሳዊ ኃላፊነታቸውን ተወጣቸዋል ያሉት ምክትል ከንቲባው ውስብስብ ወንጀሎችን ለመፍታት የሚያስችል ከጊዜው ጋር የሚዘምን ፖሊሳዊ ዝግጅት በማ በማድረግ ከሌሎች የጸጥታ ኃይሎች ጋር በመቀናጀት ዘላቂ ሰላም እንዲሰፍን ተጋግዘን እንሰራለን ብለዋል። የገጠመንን የሰላም እጦት ለመቀልበስ ሌት ተቀን ከሌሎች የጸጥታ ኃይሎቻችን ጎን በመሆን በመቀናጀት የበኩላቸውን አስተዋጽኦ ሲያደርጉ የቆዩና የሀገር ሰላም እንዲጸና የህዝቦች ደህንነት እንዲረጋገጥ የህግ የበላይነት እንዲከበር ከሌሎች የኢትዮጵያ ልጆች ጋር በጋራ በመሆን የሚያደርጉት መስዋዕትነት ለሙያቸው ያለው ክብርና ታማኝነት በየጊዜው ሙያዊ ብቃታቸውን እያሳደጉ ፖሊሳዊ ኃላፊነታቸውን እየተወጡ የሚገኙና ለሌሎች አሪያና ተምሳሌቶቻችን ናቸው በከተማው ከ2012 ዓ.ም ጀምሮ በርካታ የሰላም ማስከበር ስራዎችን እየሰሩ መሆኑን ያነሱት በኢትዮጵያ ፌዴራል ፖሊስ የሰሜን ምዕራብ አራተኛ ሬጅመንት መምሪያ አዛዥ ኮማንደር ሙሉነህ አስፋው በአማራ ክልል ተከስቶ የቆየው የሰላም መደፍረስ እንዲስተካከል ከሌሎች የጸጥታ መዋቅር ጋር ሰፊ የተቀናጀ የህግ ማስከበር ስራዎች መሰራታቸውን ገልጿል ከሰላም ማስከበር ጎን ለጎን በከተማው የአቅም ችግር ላለባቸው የማህበረሰብ ክፍሎች ቋሚና ጊዜያዊ ድጋፍ በማድረግ ማህበራዊ ኃላፊነታቸውን እየተወጡ መሆኑንም ኮማንደር ሙሉነህ ጠቁመዋል በተለያየ በየምሽጉ አብረን ሰርተን በጋራ ከጥምር ኃይል ጋር ስንሰራ ቆይተናል። ደብረ ማርቆስ መስተዳደሮችን ከምንም በላይ አመሰግናለሁ። ከምንም በላይ ከጎናችን መሆናቸውን ለእኛ ትልቅ ቦታ ያለው ክብር አለው። ሰራዊታችን በዚህ የፌዴራል ፖሊስ አንድ ቀን ከመጣን እዚህ ስንገናኝ ህዝብ በሚቻለን ድሀው ረድተን የባሰበትን እየጠየቅን አቅመ ደካሞችን የምንሻ ቤተሰቦችን ይሞቱባቸውን ከሰራዊቱ ከሚያገኘው ደሞዝ ላይ እሷን ቀጃ ነቀረጫጭበን በቋሚነት ምንደግፏቸዋለ ከማህበረሰቡ ጋር መልካም ግንኙነት በመፍጠርና ተናቦ በመስራት በተመደቡበት ቀጠና ማንኛውንም ግዳጅ በአግባቡ እየተወጡ መሆኑን የተናገሩት የአራተኛ ሬጅመንት የፌዴራል ፖሊስ አባላት በማንኛውም ሀገራዊ ተልዕኮ በመሰለፍ በከተማው ሰላም ሰፍኖ ማህበረሰቡ የእለት ተዕለት እንቅስቃሴውን ተረጋግቶ እንዲያከናውን የበኩላቸውን ጥረት እያደረጉ መሆኑን ገልጸዋል። ከባለድርሻ አካላት ጋር አብረን በጋራ በመሆን በማንኛውም በተሰጠን የግዳጅ ቀጠናዎች ላይ አብረን እየተሳተፍን እስከ ህይወት መስዋዕትነት ጭምር ድረስ በመክፈል ደከመን ሰለቸን በማንኛውም ሁኔታ ሳንል አቅማችን በፈቀደ ሁሉ እየተወጣን እንገኛለን። በተፈጠረው የጸጥታ ችግር ከሌሎች የጸጥታ አካላት ጋራ በመቀናጀት ማንኛውንም ግዳጅ በተመደብንበት ቦታ ስንፈጽምና ስንወጣ ቆይተናል። ከማህበረሰቡ ጋር መልካም የሆነ ግንኙነት እየፈጠር ያው ኢንፎርሜሽን በመለዋወጥ የተለያዩ ችግር ካለ በመፍታት አንፃር ያው እስካሁን ጥሩ ነው። ለቀጣይም ተልኳችንን በሚገባ እንወጣለን። በኢትዮጵያ ፌዴራል ፖሊስ የሰሜን ምዕራብ አራተኛ ሬጅመንት መምሪያ ለአራት ወራት ሲሰጥ የቆየውን የአቅም ማጎልበቻ ስልጠና ማጠቃለያ እና በአዲስ ወደ ሬጅመንቱ የተቀላቀሉ አባላት አቀባበል መርሃ ግብር የመንግስት የስራ ኃላፊዎች በተገኙበት በደብረ ማርቆስ ከተማ ተካሂዷል።